ዕለተ ዓርብ በሰሙነ ሕማማት፣ ዕለተ ዓርብ አዳምን ከሰይጣን ባርነት ነፃ ለማውጣትና የእርሱን የበደል ዕዳ ለመክፈል አምላካችን መከረ መስቀሉን የተሸከመበት ዕለት፣ የሐዘን ዕለት፣ የድህነትም ዕለት ነው። ዓርብ ማለት ዓረበ ገባ፣ ተካተተ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም መካተቻ ማለት ነው።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 እነርሱም እኛ ማንንም ልንገድል አልተፈቀደልንም አሉት። ጲላጦስም ጌታችን ኢየሱስ ክርስቶስን ሊጠይቀው ሊመረምረው ወደ ውስጥ አስገባው። ያን ጊዜም ጲላጦስ የአይሁድ ንጉሥ አንተ ነህን? አለው። ጌታችንም ይህን የምትናገር ከራስ ነውን ወይስ ስለ እኔ የነገረህ ሌላ አለን? ብሎ መለሰለት። ጲላጦስም እንዲያ የአይሁድ ንጉሥ አንተ ነህ አለው። ጌታችንም እኔ ንጉሥ እንደሆንኩ አንተ ራስህ ተላለህ አለው። ጲላጦስም ምንም ያገኘበት በደል የለም ወደ ውጭ ወጥቶ ይህን ሰው በምትከሱበት ገንዘብ በደል አላገኘሁበትም። ነገር ግን በየዓመቱ በየፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ተወዳላችሁ ሆነ አላቸው። እነርሱም በአንድ ድምፅ ከፍ አድርገው በርባንን እንጂ ይህን አይደለም አሉ። በርባን ግን ወንበዴ ነበር። አይሁድም ሕግ አለን እንደ ሕጋችን ይሞት ዘንድ ይገባል ራሱን የእግዚአብሔር ልጅ አድርጓልና አሉት ጲላቶስም ሊያስተዋቸው እንዳልተቻለ ባየ ጊዜ አወጥቶ ገረፈው ምክንያቱም በሀገራቸው የሚሰቀል አይገረፍም የሚገረፍም አይሰቀልም ስለዚህ እንዳይሰቅሎ ተራርተው ይለቁታል ብሎ ነው ነገር ግን መጣው ኩ ዘባነ ለቅስፈት ተብሎ የተነገረው ትንቢት ይፈጸም ዘንድ እንደዚሁ ዲያብሎስ የአዳምን ዘባነ ልቡና እየገረፈ ገሃነም አውርዶት ነበርና ለእርሱ ካሳ ሊሆን እንደመጣ ለማጠየቅ ጀርባውን ተገረፈ። ጲላጦስም እነሆ ንጉሣችሁን ልስቀለውን አላቸው። እነርሱም ከቄሳር በቀር ሌላ ንጉሥ የለንም፣ ስቀለው ስቀለው አሉ። ይህንን ሊቁ አባ ጊዮርጊስ ዘጋሥጫ ሲተረጉሙት ልደቱ ከዳዊት ዘር እንደሆነ ሲያመለክታቸው በመንግሥትም ደም በማስፈራራት ያስጥለው ዘንድ ነው። እነርሱ ግን እርሱን ለመግደል ጨከኑ። ከቄሳር በቀር ንጉሥ የለንም ብለው የዳዊትን ዘር መንግሥት ካዱ ብለውታል። ዳግመኛም አይሁድ በሕዝቡ መካል እየተሽለኮለኩ በርባንን ፍታልን ክርስቶስን ስቀልልን በሉ እያሉ ሕዝቡን አሳመጹ። ጲላቶስም የሚረባና የሚጠቅም ነገር እንደሌለ ባየ ጊዜ ውሃም ጡልኝ ብሎ እኔ ከዚህ ሰው ደም ንጹሕ ነኝ እናንተ ራሳችሁ እወቁ ብሎ በሕዝቡ ፊት እጁን ታጠበ።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 ወወደዩ ጌራ መድኃኒት ዲበረሱ በአክሊል ዛስተቀጸለቶ እሙ፣ እናቱ ያቀዳጀችውን የመድኃኒት አክሊል በራሱ ላይ አደረጉለት፣ የሾህን አክሊል ጎንጉነው በራሱ ላይ ያቀዳጁት እንዲል። ነገር ግን ምንም ይሁን ምን ጌታ አጥንቱ እንዳልተሰበረ ልናስተውል ይገባል። ወአስታሃ ዘዎ ህለተ ውስተ የማኑ፣ በቀኝ እጁ ዘንጋ ሲያዙት በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተዘባበቱበት። በላዩም ላይ ተፉበት፣ ዘንጉንም ነጥቀው ራሱን መቱት። በቀኝ እጁ ዘንግ ያስያዙት አነገስንህ ብለውታልና በፍና ተሳልቆ የመቀለድ ነው። በአንጻሩ ግን ኃጢአታችንን በፍዳ ታጽፍብናለህ ሲያሰኝባቸው ነው። ከዚያም ከተዘባበቱበት በኋላ ቀዩን ልብስ ገፈው ልብሱን አለበሱት። በእርሱም መገፈፍ ለአዳም የጸጋ ልጅነትን አለበሰው። ሁለተኛ፣ ተኰርዖተ ርእስ ራስን በዘንግ መመታት መድኀኒታችን ኢየሱስ ክርስቶስ ራሱን በዘንግ ስለመመታቱና ስለመቀጥቀጡ የሚገልጥ ሲሆን ቃሉም ኰርዐ መታ ከሚለው የግዕዝ ግስ የተገኘ ነው። የጥምር ቃሉም ተኰርዖተ ርእስ ትርጉሙ ደግሞ ራስን መመታት ማለት ነው። ሀገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ለሽማግሌዎች አሳልፎ ሰጥቷቸው ነበር። ይህንንም ያደረገው በአይሁድ ሕግ የተገረፈ ስለማይሰቀል የሚሰቀል ደግሞ ስለማይገረፍም ነበር። እኔ ከገረፍኩት አይሰቅሉትም ብሎ ስላሰበ ነበር። እነርሱ ግን ጲላጦስ ከገረፈው በኋላ 6666 ግርፋትን በመግረፍ የግፍ ግፍ ፈጽመውበታል። ሶስተኛ ተጸፎ መልታይት በጥፊ መመታት። ተጸፎ መልታይት ፊትን በጥፊ መመታት ማለት ሲሆን ይህም አምላካችን ኢየሱስ ክርስቶስ በደምና በበደል በረከሰ የአይሁድ እጅ በጥፊ መመታቱን የሚገልጥ ነው። ጌታችን በሊቀ ካይናቱ በቀያፋ ፊት እውነትን መናገሩ እንደ ስድብ ተቆጥሮበት ፊቱን በጨርቅ ሸፍነው አብዝተው በጥፊ መጥተውታል። ደግሞም ክርስቶስ ሆይ በጥፊ መታህ ማን ነው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 ወሪቀ ምራቅ፣ ምራቅ መትፋት ምራቅን በሰው ላይ ቀርቶ በሰው ፊት እንኳን መትፋት እጅግ ነውር እና ውርደትም ነው። ከሁሉም በላይ ደግሞ የባሕርይ አምላክ በሆነው በመድኃኒታችን በኢየሱስ ክርስቶስ ፊት ላይ መትፋት ደግሞ ለመግለጽ ከቃላት በላይ ነው። በነቢዩ በኢሳይያስ ፊቴን ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ በርኩሳን አይሁድ በመድኃኒታችን በኢየሱስ ክርስቶስ ፊት ላይ እየዘበቱበት ምራቃቸውን መጥፋታቸውን የሚያመለክት ነው። እርሱ ንጹሕ ባሕርይ ሆኖ ሳለ ስለ እኛ ድኅነት ሲል ምራቅ ተተፋበት። በእርሱ መዋረድ በኃጢአት የቆሸሸውን የእኛን ሰውነት ከርኩሰት አነጻለን። እርሱ የኃጢአታችንን ነውር ከኛ ያጠፋልን ዘንድ በነውረኞች አይሁድ ነውር የሆነ ምራቅ ተተፋበት። አምስተኛ ሰቲአ ሐሞት መራር ሐሞት መጠጣት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 በነቢዩ ጀርባዬን ለገራፊዎች ጉንጬንም ለፀጉር ነጪዎች ሰጠው ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጠ። መድኃኒታችን ክርስቶስ በመንጸፈ ደይን ወድቆ በእግር አጋንንት ሲጠቀጠቅ በሳተ አለንጋም ሲገረፍ የነበረውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። በዚህም መሰረት ስጋው አልቆ አጥንቱ እስኪቆጠርም ድረስ 6666 ግርፋትን ተገረፈ። አይሁድ ሀገረ ገዢያቸው ጲላጦስ አንድ ሰው ይፈታላቸው ዘንድ ላቀረበላቸው ምርጫ እንዲፈታላቸው የመረጡት ነፍሳትን ከሲኦል የሚያወጣውን በደል የሌለበትን ንጹሑን ክርስቶስ ሳይሆን ወንበዴው በርባንን ነበር። ሰባተኛ ተአርቆተ ልብስ ከልብስ መራቆት። ይህ መከራ ሰማይን በከዋክብት ምድርን ባበቦች የሚያስጌጥ ፀሐይን ጨረቃንና ከዋክብትንም ብርሃን አልብሶ የፈጠረ አምላካችን እግዚአብሔር ወልድ ከልብስ መራቆቱን የሚገልጥ ነው። እርሱ ለተራቆቱት ጸጋን የሚያለብስ አምላክ ሆኖ ሳለ ልብሱን ተገፎ በመስቀል ላይ ራቁቱን ቆመ። በጨለማ ውስጥ ለሚኖረው የሰው ልጅ ብርሃንን ያለብሰው ዘንድ የብርሃናት ጌታ የባሕርይ አምላክ ኢየሱስ ክርስቶስ ተገፈፈ፣ ተራቆተ። ስምንተኛ ተአስሮ ድኅሪት ወደኋላ መታሰር ይህ መከራ ደግሞ ጌታችን ኢየሱስ ክርስቶስ እንደ ወንጀለኛ ሁለት እጆቹን ወደ ኋላ የፊት ጥኝ መታሰሩን የሚገልጥ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት የአይሁድም ጭፍሮች እጁን የኋሊ ታስረው መሬት ለመሬት ጎትተውታል። በኃጢአት ሰንሰለት ታስሮ በጠላት ዲያብሎስ ግዛት በባርነት የኖረውን የሰው ልጅ ከኃጢአት እስራት ይፈታ ዘንድ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 አምስቱ ቅንዋተ መስቀል የሚባሉት መድኃኒታችን በእፀ መስቀል ላይ ሲሰቀል የተቸነከረባቸውን የብረት ችንካሮች፣ ሚስማሮች የሚገልጥ ሲሆን እነርሱም ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ይባላሉ። እነዚህ የአምስቱ አእማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። ሐዋርያው ቶማስ ከትንሣኤ በኋላ ወንድሞቹ ሐዋርያት ስለ ትንሣኤው በነገሩት ጊዜ በእጁ ላይ ያለውን የችንካሩን ምልክት በዓይኖቼ ካላየው አላምንም ሲል መድኃኒታችን ክርስቶስ ቶማስን ጣትህን ወደዚህ አምጣና እጆቼን እይ እጅህንም አምጣና በጎኔ አስገባው ያመንክ እንጂ ያላመንክ አትሁን አለው። ቶማስን መልሶ ጌታዬ አምላኬ ብሎ መለሰለት። ይሁን እንጂ ቶማስ የተቸነከሩትን እጆቹን የተወጋውንም ጎኑን ካላየው በማለት መለኮት የተዋህደውን ሥጋ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 ቅዱስ አትናቴዎስም እንደዚሁ ጎየ ፀሐይ ወፀልመ ወርህ ወከዋክብትኒ ሀው ከመያብርሁ ፀሐይ ሸሸ፣ ጨረቃም ጨለመ፣ ከዋክብትም እንዳያበሩ ተሰወሩ ብሏል። በምድር ላይ የቤተ መቅደስ መጋረጃ ከሁለት ተቀደደ፣ አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። ይህን ጊዜ ፈያታዊ ዘየማን ወደ ጌታችን ዘወር ብሎ አቤቱ በመንግሥትህ በመጣ ጊዜ አስበኝ አለው። ጌታም መልሶ አንተ ተቀድሞ ለአዳም በዊአ ውስተ ገነት፣ አንተ ገነት በመግባት አዳምን ትቀድመዋለህ አለው። ኤሎሄ ኤሎሄ ላማ ሰበቅታኒ። ዘጠኝ ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ ብሎ በታላቅ ቃል ተናገረ። በዚያም ቆመው የነበሩት ኤልያስን ይጠራል እያሉ ያወሩበት ነበር። አምላኬ አምላኬ ለምን ተውከኝ የሚለውን ድምፅ የሰሙ በዚያ የነበሩ ኤልያስን ይጣራል እያሉ እንዳሙትና ክህደትን እንደተናገሩ ዛሬም ከአይሁድ ያልተሻሉ ነቢይ ስለሆነ ነው፣ ፈርቶ ነው፣ ወደ አብ እየጸለየ ነው የሚሉ አሉና፣ ይህን ለምን እንደተናገረ እንመልከት። አንደኛ ለአቅረቦተ ሰይጣን፣ ጌታችን በመስቀል ላይ ሳለ ሰባቱን ድንቅ ተአምራት ሲያደርግ ዲያብሎስ አሰፍስቦ ይጠብቅ ነበርና ወደ ኋላ ሸሸ። እንዲህም አለ። ኢሳይያስን በመናሴ ላይ አድሬ በመጋዝ ሳስተረትር፣ በአይሁድ ላይ አድሬ ኤርምያስን በድንጋይ ሳስወግር እንዲህ ያለ ተአምር አላየሁም። ይህ በእውነት የእግዚአብሔር ልጅ ነው ብሎ ወደ ኋላ መሸሽ ሲጀምር ጌታችን ለአቅርቦተ ሰይጣን፣ ሰይጣንን ለማቅረብ አምላኬ አምላኬ ለምን ተውኸይ ብሎ ተናገረ። ይህን ጊዜ ዲያብሎስ ለካስ ፍጡር ነው እንዴ፣ ዛሬ ሥጋውን በመቃብር ነፍሱን በሲኦል አኖራለሁ ብሎ ደፋር ነውና ነፍሱን ከስጋው ላይ ያለው ብሎ ቢቀርብ ጌታችን ከመጣሽ ማርያም ታምጣሽ እንዲሉ በነፋስ አውታር በእሳት ዛንጀር ወጥሮ ዋይ ዋይ እያለ ወደ ጥልቁ ጥሎታል። ስለምን ሰይጣንን ማቅረብ ፈለገ ብንል ቀድሞ ሰይጣን አዳምና ሔዋንን በወሬ ደልሎ ወደ ራሱ አቅርቦ ድል እንደነሳቸው ጌታም ድል በተነሳችሁበት ድል እንሳላችሁ ሲል አቅርቦ ቀቶታል። ፍጹም ስጋን እንደተዋህደ ለማጠየቅ መለመን መጸለይ ለስጋ እንጂ ለመለኮት የሚስማማው ሆኖ አይደለም። ነገር ግን ስጋን በመዋሃዱ ጸለየ ተባለለት። ስለዚህ መለኮት ስጋን ተዋህዷልና የስጋንም ባይሪ ገንዘብ እንዳደረገ ፍጹም ሰው እንደሆነ ለማጠየቅ ለምኗል። ቅዱስ ቄርሎስ አጠቃላይ የጌታን መከራ መስቀል ለምን እንደሆነ ሲናገር መከራ መስቀልን ተቀበለ በመለኮት ሕያው ሆኖ ሳለ ራቁቱን ሰቀለው ዘበቱበት ሕይወት እንደምን ሞተ ይባላል። ሰው መሆኑን ያስረዳንና ዳግመኛም ያስነሳው ዘንድ በስጋው ሞተ። ሶስተኛ አርአያ አብነት ለመሆን እናንተም እንደ እኔ መከራ በደረሰባችሁ ጊዜ አምላኬ አምላኬ ለምን ተውኸኝ በሉ ሲለን ነው። ጌታችን መምህረትትና እንደሆነ ሁሉ መምህረ ትግስትም ነው። ለእኛ ያስተማረን በቃል ብቻ ሳይሆን በተግባርም ነውና በፈተና ውስጥ ሳለን አምላካችን ለምን እራከን፣ እጅህን ስደድልን፣ ኃይልህን ስጠን፣ እያለን መለመን እንደሚገባን ለማስተማር ነው። ይቆየን።